ምታደረጉት ነገር ተረዱናኝ። ምን ለረዳችሁ እኔ እኛ ስንባል ለጋ ይተሻል። እዛ ጋር ምንም እኮ ያየሽው ነገር የለም። እና እኔ እና ዳኒ ስንባል ለጋ ይታችኋል። እኛ እኮ ምንድን ነው ማዘን፣ እንደዛ ነው ከምታስቢው። እኔ አይደለም ያሰብኩት አንቺ። ኧረ ጌታዬ፣ ድረስ ዛሬም ደገሙት። ወይኔ፣ ቃሉን ሲያስጠላ ሲደብር ሲቀፍ መቤቴን በጣም ነው የሚደብረው። በጨረቃዎቹ እንደዚህ አይነት ቃላት መመላለስ የእውነት የማይጠበቅ ነው። ምን አይነት ነገር ነው የገባባቸው ይመስለኛል። የእውነት ጸበል ያስፈልጋቸዋል። ማለት እያወቁ ነው ወይም እንደዚህ ቃላት የሚያወሩት መልሰው እዛ ውስጥ ይገኛሉ። አንድ አይነት ቃል የዛሬ ሁለት ወር የዛሬ ሶስት ወር መልሰው እዛ ቦታ ናቸው። ረኪዳን ምረድረሽ የለኝ ሰው እኮ አዳዲስ ነገር ነው የሚያወራው። እናንተ ዞራችሁ ወደ ኋላ የተሰራውን የተወራውን ወደ ኋላ ትሄዳላችሁ እንጂ ረበስ ማም አባቶቻችን እኮ ምክንያት ፈልገህ ታረቅ እንጂ ምክንያት ፈልገህ አትጠላ ይላሉ እኮ ሲያስተምሩ ማለት ነው። እናንተ ኒንጃ ከእውቀትም ነፃ ናችሁ ቢሆን ነው እንጂ። ኒንጃ ትንሽ የመጽሐፍ ቅዱስ ቃል ብታውቁ እንደዚህ አትሆንም ነበር ብዬ አስባለሁኝ። ምክንያቱም እንዳለ በቃ የምታስቡትን የምታወሩት እንዳለ አላማዊ ብቻ ነው። የእውነት አንዳንዴ መጽሐፍ ቅዱስን ብታነቡ ለዚህ ለዚህ ይጠቅማቸዋል። ማለት የምታወሩትን ቃላት እንድትጠነቀቁ ያደርጋቸዋል። የሰው ርስፔክት እንዴት እንደምትሰጡ አይደለም። የሰው ርስፔክት እራሳቸው ርስፔክት እየተሰጣጣቸው አይደለም እንዴና እኛ ኮ በዘን አይነት ወ ይሄንን በቅርብ የመጣባችሁ ጸባይ ነው ማለት ነው። እና እባካችሁ ወደ ራሳችሁ ተመለሱ። ጨረቃዎች በእናንተ አይጠበቅም። ያለፈው አልፈዋል፣ አይደለ ተመራችሁበት ትሄዳላችሁ እንጂ አማራችሁበት አትሄዱም። ማንኛውም ነገር በህይወታችሁ ሲያጋጥማችሁ ተማራችሁበት ሳይሆን ተምራችሁበት ነው የምትሄዱት። ሶ እነሱ ፕራንክ አደረጉ ተግባራዊ አይደለም ማደድ ያደረጉት ፕራንክን ያደረጉት አይደለም። ሶ እናንተም አሁን ዳኒና ሀይሚዬ ማለት ነው ከጠፉት ጋራ አብረው እየጠፉ ነው። ምን ውስጥ ናቸው አሁን? ብሩኬና ሀይሚ እልህ ውስጥ፣ ቅናት ውስጥ፣ ንዴት ውስጥ ናቸው ሁለቱም ማለት ነው። ብሩኬ እየቀና ያለው ጸጉሯ ለምን ይነካታል? ለምንድን ነው የሚነካሽ? ለምንድን ነው ይኔ የሚልሽ? ለምንድን ነው ለአንቺ ሬስፔክት አለኝ ለአንቺ ድክመቴ ነሽ። ለምንድን ነው ምድ ይሄ እልህ ውስጥ ያስገባል? አደለ ሶ ይሄንን እልህ ውስጥ እያስገባው ያለው ንዴት ውስጥ እያስገባው ያለው ዳኒ ነው እና እሷ ሀይምዬ ደግሞ እንደዚህ ሌላት ለምን ትፈቅድለታለች? አሁን እሷ እያለች ያለው እሱ በሚያወራው ነገር እኔ አይመለከተኝም ነው እያለች ያለው። እንዴት ነው ማይመል? እንዲህ ድራማም ቢሆንም አማዬ ይመለክትሻል። ቢኮስ እኔ አንድ ሰንበድ አንድ ሰው ተነስቶ በሆነ በስራ ይሁን የኔ ውድ የኔ ልዩ ልዩ፣ በአንቺ ቦታ አለኝ፣ ትንሽ ሪስፔክት አለኝ፣ ድክመቴ ነሽ። ሌለኛ አይገባም ሆይ እንደዚህ ሌለ ምክንያት ሊኖረው ይችላል። እኔ ደግሞ ምክንያት ልሆንለት አልችልም። ለምን? ምንም ስላልሆነ ማለት ነው። ይሄንን ሚዲያ ነው ሚዲያ ይለቀቃል እኮ ቪዲዮ እየተቀረጸ፣ እንደዛ ሌለኛ አይገባም። ሶ ሀይሚ ጌኔ እናት እንደዚህ ሊልሽ ቦታ አትክፈችለት፣ እንትንም አትችው። ድራማችሁ ምንም ትምህርት የለው። የእውነት ማማዬ ትምህርት ምንም የለው። እናንተ ከጠፉት ጋር አብረው እየጠፋችሁ ነው፣ ተያዛችሁ ማለት ነው። እነኚህ ልጆች ቡርኬና ሶሲ ጥፋት አጥፍተዋል። አዎ ሙሉ በሙሉ ጥፋት አጥፍተዋል። ተገጽጸዋል፣ ተሰድበዋል። እነሱም ጥፋት ነው ብሎ አምነዋል ተቀብለው ይቅርታ ብዙ ጊዜ ጠይቀዋል። አሁን እናንተ አባቶቻችንም ሲያስተምሩ የጠፉትን መልሱ ነው የሚለው አይደለም? እናንተ ከነሱ ጋር ጠፍተው አብራችው እየጠፋችሁ ነው ማለት ነው። መመለስ ሲገባችሁ ማስታረቅ ሲገባችሁ ማስተካከል ሲገባችሁ እናንተ በቃ እጥፍ ሆናችሁ ነው የመጣችሁት። እጥፍ ማለት ነው እንዲህ የማይ ሰምተን የማናቀው ቃላት እያወጣችሁ ነው አይታ ነው የማናቀው በጨረቃዎቹ እያወጣችሁ ነው ያለው። ይሄ ደግሞ አባቶች ያዩታል፣ እናቶች ያሉ፣ ህጻናቶች ያሉ፣ ትልልቅ ሰዎች ያዩታል። ብዙ ሰው ነው የሚመለከታችሁ ማለት ነው። ሀይሚዬ፣ ይሄንን እኔ የድሮ ሀይሚ ነው መፈልጋት ሳታጠፋ ይቅርታ የምጠይቀዋ ሰው ቤት በራሷ አይዲያ ቪዲዮ እየሰራች ፕራንክ እያደረገች የምታስተምረዋ የምታሳድገዋ ሳታጠፋ ይቅርታ የምትጠይቀዋ የእውነት ያቺ ሀይሚ ነው የምፈልጋት እኔ ማለት ነው። እችን ሀይሚ እኔ አላውቃትም የእውነት ሀይሚ የድሮ አደለሽም ተቀይረሻል። ካሜራ ላይ ስትቀርቢ በጣም ፊትሽ ይታያል የእውነት ሲቀያየር ማለት ነው። እና ሀይሚ እባክሽን ወደ ራስሽ ተመለሺ። ይሄንን ዳኒ በቃ ከህይወታችሁ አስወጡ። የራሷን ማንን ማስገባት የለባትም ብለሻል፣ እና ኦፍኮርስ አንቺንም ማንንም ማስገባት የለብሽም። የራስሽን ህይወት አንቺ ራስሽ ነው ኮንትሮል ማድረግ ያለብሽ። አሁንም ቢሆን እውነት ከሆነ ዳኒ ያሳየሽን ፋይል ግዴታ ለብሩክ ማሳየት አለብሽ፣ ግዴታ ማለት ነው። አሁን አንቺም ልታሳይ ፍቃደኛ አይደለሽም፣ እሱንም ባንቺ ፍቃድ ሊወጣ አይደለም። ቢኮዝ በአንቺ ስር ነው እየተሸገ ያለው ዳኒ ማለት ነው። ይሄንን ወዴት እየሄደ ነው? እና ይሄን አክል ቅጣት ይበቃቸዋል እስኪ በቃ ድረስ ተቀጣችኋቸዋል፣ አናዳችኋቸዋል፣ በጣም በእጥፍ ማለት ነው። እና አይበቃም? እንዲህ ሀይሚዬ የእውነት ይበቃል። በእውነቴ ነው የምልሽ። እኛ የምንወድሽ የምናከብርሽ የምንኮራብሽ ሀይሚ እንደዚህ ሆነች ስናይሽ የእውነት በጣም ነው የተከፋብን፣ እየከፋን ያለው ማለት ነው። እና ኦዲየንሶችሽን አታስከፊ ራስሽን በቃ ወደ ራስሽ ተመለሽ፣ የድሮ ሀይሚ ሆኜ የእውነት የድሮ ሀይሚ። እንዲህ ሁለታችሁም እልህ ውስጥ ቅናት ውስጥ ገብታችሁ ማን ነው አሁን የሚያስታርቃችሁ? በቃ አንዳችሁ አሁን እሱ ሲያወር አንቺ እያዳመጥሽው አደለም፣ አንቺ ስታወሪ እሱ እያዳመጠሽ አደለም። ሁለታችሁም ስሜት ውስጥ ገብታችኋል፣ ቅናት ውስጥ ገብታችኋል። በጣም እየተናደዳችሁ ነው፣ እልህ ውስጥ ናችሁ። የእውነት ሁለታችሁ ቢሆን አሪፍ ነው። ሶስተኛ ወገን አታስገቡ። መጥፎ እንደሆነ አንቺም ደግመሽ ተጋግመሽ ትናገር ያለሽ እኮ እኛን ለመታረግ ሶስተኛ ወገን አያስፈልገንም ትላለች እኮ እሷ ራሱ ማለት ነው። ሶ ተጨቃጨቁም፣ ግን በካሜራ ጀርባ ይሁን። የእውነት አትምጡ፣ እንደዚህ ሁናችሁ አንያችሁ አትምጡ። ነገ ልጆች ይመጣሉ፣ ልጆቻችሁ ያዩታል። ሶ ልጆች ያሁን ደግሞ ልጆች የእናት እናት የምታረገው ነው የሚያደርገው የእውነት የእናቷ ፈለግ ነው የሚከተለው እና የምናደርገውን ነገር ጠንቅቀን እንወቅላቸዋለሁኝ። እናንተም እግዚአብሔር አምላክ ልቡናችሁን ይመለስላችሁ። ይህንን አቁሙ በቃ። የእውነት የፍቅር መቀስ የሆናችሁ ውጡላቸው። የእውነት እነሱ አላይታችሁ አሁን እናንተ ዳኒ ማለት ነው የሰላም ህይወት ትኖራለ የምር፣ ይሄ ሁሉ ጊዜ የገነባችሁትን ሚወድሽን በጣም እንደሚወድሽ ጠንቅቀሽ ታቂዋለሽ፣ አይምዬ በጣም እንደሚያፈቅርሽ ታቂዋለሽ። እና ይሄ ሁሉ የገነባችሁትን ፍቅር በአንድ የሆነ ሰንበዴ መቶ ብሬክ ሊያረግ አይገባም፣ ልትፈቅዱለትም አይገባም ማለት ነው። አይ ኖ እየጠበቀ ነው የሚመጣው። ካሁን ስትታረቁ አዲስ ህይወት ብላችሁ እንደምትጀምሩ ተስፋለኝ። እናንተም እንዲታረቁ በኮሜንት እናበረታታቸው። በቃ ጥሩ ጥሩ ኮሜንትን በመስጠት ማለት ነው ብቻ እግዚአብሔር አምላክ ልቦናቸውን ይመልስ።